ሄዱን መበሳጨቱን ትተህ ትዳርህን ጠብቅ፣ ልቅ ማለት ነው። ከዚህ በኋላ ለኮ አብርሻ፣ መረር እኮ እናንተ እንዲ የጥላህ ልትሄድ ነው። ከዚህ ወጥቼ መሄድ አለብኝ አላለ። ሁለተኛ ነገር ደግሞ እንግዲህ ዛሬ የዳኔ የሚባለውን ሰው ልጅ አይታችኋላ ሸር ሲያደርግ ያለውን ነገር። እግዚአብሔር ልቦና ይስጥህ ብሩኬ፣ ምርጥ ልጅ ነው። እሺ እንደዛ ከአንተ ጋራ የሚያዝው አይደለም እና ለስራም ቢሆን የምትጽፈውን የምታደርገውን ነገር እወቅ። ብሩኬ ማለት ምርጥ ልጅ ነው፣ እሺ ሰምተሃል? ማለት ነው የሚጽፈውን ነገር እንኳን አያቅም ዳኒ ምናምን የሚባል ሰውዬ ማለት ነው። የእውነት ለመናገርና ብሩኬን አላወቅከውም። ጠንቀቀህ ማለት ነው፣ እሺ። መልካም ረሮ ልጅ ነው። ስራ ነው የምትሰሩ፣ ግን ስራ የምትሰሩ ግን የምጽፈውን ነገር አሳምር። ይሄን እልሃለሁ አብርሽ። እንግዲህ ዛሬ ምን አለ በቃ እኔ ተዝህ ወጥቼ ወደ ሌላ መሄድ ያለብኝ አላለ ኋት። ወደ የት ነው የምትሄደው? ወደ የት ነው ጥላት የምትሄደው? በጣም አክብሬያት አለው፣ በጣም አክብሬያት አለው፣ በጣም አክብሬያት አለው፣ አሁን ግን አልቻልኩም ነው የሚለው አብርሺ። ሰላም እንዴት አመሻችሁ። ሰላም ናችሁ ወይ? ዐይነ አለምነኝ። እኔ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። ከእናንተ ጋርስ ከእኔ ጋር ሁሉ መልካም ሁሉ ሰላም። ሰላማችሁ ብዝት ይበል። እንግዲህ መጥቻለሁ፣ አዲስ እንግዲህ የቡራና የአብርሽ ውሳኔ ይላል ማለት ነው። ቡራዬና ሀይሚ ምን አለ፣ ዛሬ ቡራ ሀይሚን አትንኳት ሲል ዲያኒ ምን አለ መሰላችሁ፣ ብሩኪ ሀይሚና እኔ የምንሰራበት ኬዝ አለና አላያችሁ አይደለም ሰምታችሁታላ ዛሬ ቡራን ሀይሚናኔ የምንሰራበት ኬዝ አለን፣ አታቅም አንተ አለው። አያችኋ እና ስራ ነው የሚሰሩት። ነገር ግን ስራም ሆኖ ደግሞ ግን ትንሽ መከባበር የሚባል ነገር የለም ማለት ነው። መስራቱ ስራ ይስሩ፣ ትፕሮብለም። ግን መከባበር የሚባል ነገር የለም እና አብርሽ ደግሞ ሩት አንጥለ የት ነው የምትሄደው? የምትሄደው የት ነው? ሩታን ጥለህ የት ልትሄድ ነው? የት ለመሄድ ያሰብክ? ሩታን ጥለህ የት ለመሄድ ያሰብክ ነው የኔ ጥያቄ። ወደ የት ልትሄድ ያሰብክ? ወደ የት ልትጓዝ አሰብክ? ቤቢዬ፣ እኔ እዛ እሷ ቤት ብቻዋን ቁጭ ትበል። ሩታም እኮ የምትናደድ ልብ በምታደርገው ነገር ነው። ስትር ብለህ ቁጭ በል አለ። ስትወጣ ይዛሀት ውጣ። በቃ ይሄ ነው። ስትወጣ የማታምንክ ከሆነች ይዛሀት ውጣ። ይሄንን ነው የምለው ለአብርሺ፣ አለቀ። ይዘሃት መዞር፣ ይዘሃት መሄድ የማታምር ከሆነ እምነት ከሌለ ትዳር ላይ እምነት ከሌለ ምን ዋጋ አለው? ትዳር ላይ እምነት ከሌለ ምንም ዋጋ የለውም። ይሄን ደግሞ አታምነው ከሆነ ደግሞ ይዘሀት መዞር ነው። ይሄንን ነው የምለው እኔ። እንግዲህ እናንተስ ምን ትላላችሁ? ይዞ መዞር ነው እንጂ ትተ ከአገሯት ምን እንደት ተዚህ ተዚህ በኋላ ላይ የፈለገችውን ትሁን አላለም ከዚህ በኋላ የፈለገችውን ትሆን። እንግዲህ እኮ ነው። እንደዚህማ ማለት የለብህም አብርሽ። ከዚህ በኋላ እንደፈለገችው ትሆን። ታትስ ታትስማሙ ነው እንደ እሷ ቤቢ ረ ይህ ነገርማ ጥሯት ቆመ ብለን ብናስብበት ጥሩ ነው እያስባለሁ። ብታስቡበት ነገር ቆም ብላችሁ ታስቡ ጥሩ ነው እያስባለሁ እናስብበት ዝም በለ። እንትና ደግሞ ተሀገር ይወጡ በቃ፣ ከአዲስ አበባ ይወጡ በቃ፣ ትንሽ ጊዜ ይሄዱ። እዚህ በቃ ሁሉም ሰው አላስቀመጣቸውም። በእርግጥ አንዳንድ እኮ ታዋቂ ስትሆኑ ሁሉም ሰው ይፈልጋችኋል። እና ያምን ነገር ስላለ ለዛም ይመስለኛል አብርሽ ማለት ነው እንግዲህ ስለዚህ ተረጋጋና አስብበት አብሬ፣ ሁሉም ነገር በጊዜ ይሆናል፣ ይስተካከላል። ቆም ብለህ አሰብ አድርግበት ማለት ነው። የምሬ ነው የምልህ። ቆም ብለህ አሰብበት፣ አሰብ አድርግበት ና፣ ከዛ በኋላ ለውሳኔ ይህም ሆነ ለምን ይህም ትደርሳለህ። ዝም ብለን በዘፈቀደ የምንወስነው ውሳኔ ዋጋ ያስከፍላናል። ገባ? ያ ነገር ስለሆነ ዝም ብለ በዘፈቀደ ውሳኔ አትወስን፣ እላለሁ። ይህ ነው የምልህ። ውሳኔ መወሰን ቸኩሎ ውሳኔ መወሰን በኋላ ጸጸት ስለሆነ የምጸጽተን ነገር ከምታደርግ ይልቅ ምን ብያለሁ? ምንድን ነው ያልኩት? ውሳኔ ምንድን ነው ብለህ እራስ ቆመ ብለህ ልታስብበት እና ልትሰማው ልታደምጠው ይገባል እላለሁ። ይህትነት ምክሬን ማለት ነው ገባ እና፣ ይህንን ነው የምለው። እኔ እንግዲህ እናንተ ደግሞ የምትሉትን። የአብርሺ ውሳኔ እንዴት ዝግግም ያለ ነገር ነው። በሩ ጥፋት የለም እኮ አንተም፣ ያው ጥፋት የለብኝም ነው እያልክ ያለው እሷም፣ ደግሞ ጥፋተኛ ነ እያለች ነው። እንግዲህ ተስማሙ በቃ ተስማሙ በቃ። ተስማሙ እንዴ በቃ ተስማሙ። ተስማሙ በቃ እና ዲያኒ ቡራን አትንካብን። እሺ፣ ስርዓትን ያዝ ኦኬ።